እንዴት ቆያችሁን? ውድ ቤተሰቦቻችን ታላላቆቹን የአውሮፓ ክለቦች የተመለከቱና ወቅታዊ የዝውር መረጃዎችን ለእናንተ ውድ አድማጮቻችን የምናደርስበት የስፖርት የመረጃ ክፍለ ጊዜያችን ላይ ትገኛላችሁ። እስከ ፕሮግራማችን ፍጻሜ ከእኛ ጋር ቆዩ። ዛሬም የተመራረጡ ጉዳዮችን እናነሳለን። ከሀገር ቤት አንድ እጅግ በጣም አሳዛኝ ነገር የገጠመውን የአንድ የክልል ክለብ እናነሳለን። አጠር ያለ መረጃ በዚህ ጉዳይ ላይ እናስደምጣችኋለን። በአውሮፓ በተለይም ከዙር ጋር በተያዘ በርካታ ነጥቦችን እናነሳለን። ከዛ በተጨማሪም የቡድን ዜናችን እንደተጠበቀ ነው። በትልልቅ የአውሮፓ ክለቦች የሚፈለገው ኮከብ ተጫዋች ዩናይትድን ስደግፍ ነው ያደግኩት ብሏል። ምናልባት ለዩናይትድውያን ትክክለኛ መፍትሄ ይሆናሉ ከተባሉ ተጫዋቾች አንደኛው ነው። በእርግጥ ዩናይትዶች የኤኖስ ሰዎች ከያዙት በኋላ በተለይም እግር ኳሳዊ ጉዳይን ዝውውር ላይ የሚታማ አይነት ቡድን አይደለም ዩናይትድ። ካመጣቸውም ተጫዋቾች አብዛኞቹ የቡድኑ ቋሚ ናቸው። ከኢንተርናሽናል ብሬክ ጋር በተያያዘ የዩናይትድን ተጫዋቾች አስመልክቶ ተጨማሪ መረጃ ይዘንላቸዋል። በማንቸስተር ዩናይትድ በኩል እንግዲህ ከኖቲንግሃም ፎረስት ጋር ከሚደረገው ጨዋታም ጋር በተያያዘ እንዲሁ ተጨማሪ መረጃዎችን ለእናንተ ወደ አድማጮቻችን የምናጋራችሁ ነው የሚሆነው። ከአርሰናል ጋር በተያዘ፣ አራት አጥቂዎች አሁንም በዝርዝራቸው ውስጥ አሉ። ከዛ በተጨማሪ አርሰናሎች በአይነ ቁራኛ የሚከታተሏቸው ጨዋታዎች አሉ። በተለይም ተጫዋቾቻቸው ገና ያልጨረሷቸው ጨዋታዎች አሉ። የሳካ መመለስ ቡድን ውስጥ በጣም ጥሩ ነገርም ፈጥሯል እየተባለ ነው። ዘንድሮ በአርሰናል ቤት የዊሊያም ሳሊባን ያክልም ግልጋሎት የሰጠ ተጫዋች አናገኝም። ከአርሰናል ጋር በተያያዘ ተጨማሪ ቡድን ዜናዎችን እናነሳለን የዝውውር መረጃዎችን ጨምሮ ሊቨርፑል ቤት ሰሞኑን ትልቅ ውዝግብ የተፈጠረውም ከ ሪያል ማድሪዱና ከሊቨርፑል ተጫዋች ጋር በተያዘ ነው። አሁን ማህበራዊ ሚዲያውን የተቆጣጠሩ ሁለት ጉዳዮች ውስጥ አንደኛው በሊቨርፑል ቤት ሲሆን ሌላኛው የዝውውር ጉዳይን በተመለከተ ነው። በተለይ አርኖልድ እንደማይቆይ በርካቶች እያረጋገጡ ነው። ከዛ በተጨማሪ ግን ሊቨርፑሎች ወጣት ተጫዋቾቻቸውን የቀጣይ ክረምት የዝውውር አካል ሊያደርጉ ይችላሉ የሚሉ መረጃዎች በስፋት እየወጡ ነው። የትኞቹ ተጫዋች ለማምጣት ነው እነኝን ተጫዋቾች የዝውውር አካል የሚያደርጉት የሚለውን ታዳምጡታላችሁ። ኬቨን ደብሮይና ለአዲስ ሪከርድ እየተዘጋጀ ይገኛል። በቀሩት ዘጠኝ የፕሪምየር ሊግ ጨዋታዎች ግን ያንን ማድረግ ይችል የሆነ ወይ፣ በቀጣይ የሚጠበቅ ነው የሚሆነውም ውድ ቤተሰቦቻችን በባርሴሎና እንዲሁም በሪያል ማድሪድ በአውሮፓ ትልቅ ተጫዋቾች እና ትልቅ ክለቦች ያገኘናቸው መረጃዎቻችን በዚህም ሰዓት ለእናንተ በቅደም ተከተል እያደረስናችሁ ቆይታ ስናደርግ እናንተ ደግሞ እንደ ሁል ጊዜው ላይክ እያደረጋችሁ አበረታቱን። ሃሳብ አስተያየትም ካለ በሃሳብ መስጫ ሳጥናችን ላይ እንደ ሁል ጊዜው ልታጋሩን ትችላላችሁ። ውድ ቤተሰቦቻችን አጠር አጠር ያሉ ስፖርታዊ መረጃዎቻችንን ሀገራዊ ጉዳዮችን እንደ ሁልጊዜው ዛሬም በማስቀደም ነው የምንጀምረው። መልካም ቆይታ ተመኘን። በድጋሚ የኢትዮጵያ ፕሪሚየር ሊግ አሸናፊ የነበረው ጅማ አባ ጅፋር በሀገሪቱ ሶስተኛ እርከን የሆነውን ሊግ አንድ ውድድርም ተሰናብቷል። ባይረሲው የ2010 የኢትዮጵያ ፕሪሚየር ሊግ የመጨረሻዋ ቀን ጨዋታ አዳማ ከተማን አምስት ለባዶ በማሸነፍ ዋንጫውን ከቅዱስ ጊዮርጊስ የነጠቀው ጅማ አባ ጅፋር አሁን ላይ ከኢትዮጵያ ሀጉራዊ ሙሉ ውድድሮች መሰናበቱ ተረጋግጧል ተረጋግጧል። የ2010 የኢትዮጵያ ፕሪሚየር ሊግ አሸናፊ፣ የ2011 የኢትዮጵያ ፕሪሚየር ሊግ ተሳታፊ የነበረው ቡድን በስድስት ዓመት ውስጥ አንድም ውድድር ውስጥ የማይሳተፍበት ደረጃ ላይ ደርሷል። ይህ ለጅማ አባጀፋር ስፖርት ክለብ ለጅማ አባጀፋር ስፖርት ክለብ ደጋፊዎች በአጠቃላይ እጅግ በጣም ልብ የሚሰበረ ዜና ነው። ወልቂጤ ከተማ በርካቶች ስጋት አለን እያሉ ነው የጅማ አባጀፋርን ጉዳይ ከተመለከቱ በኋላ ቀጣዩ ወልቂጤ ከተማ እንዳይሆን ስጋት አለን እያሉ ነው። በኢትዮጵያ ፕሪሚየር ሊግ ግን ቀስ በቀስ ክለቦች አቅማቸው በጣም እየተዳከመ ነው። ያው የገንዘብ አቅማቸው በተዳከመ ቁጥር ደግሞ ሊጉ ላይ የመቆየት አቅማቸውን በዛው ልክ ነው የሚሆነው። ዘንድሮ ወልዋሉ አዲግራት ያለ ምንም ጥርጥር እንደዚህ አይነት ዕጣ ፈንታ ከሚገጥማቸው ክለቦች ውስጥ አንደኛው እንደሚሆንም ምንም ጥርጥር የለውም። ዘንድሮ በጣም አስከፊ የሚባል ጊዜም በፕሪሚየር ሊግም እያሳለፈ እንደሆነ ይታወቃል። ከባህር ማዶ ያገኘናቸው ስፖርታዊ ጥንቅሮቻችን እንሻገር። ትላንት አንድ የፍጻሜ ጨዋታ ነበረ፣ በኮንካካፍ የኔሽንስ ሊግ ጨዋታ ነበረ። ፓናማን የገጠመው የሜክሲኮ ብሔራዊ ቡድን ሁለት ለአንድ በሆነ ውጤት በማሸነፍ የኮንካካፍ ናሽናል ሊግ አሸናፊ መሆኑን በትላንትናው ዕለት አረጋግጧል። በጣም አስገራሚ ነገር ግን የራሆል ሄሜኔዝ ጉዳይ ነው። ራኦሌ ሄሜኔዝ ሁለቱንም የማሸነፊያ ግቦች ለሜክሲኮ አስቆጥሯል። ሜክሲኮን ስምንተኛው ደቃ ላይ ራኦሌ ሄሜኔዝ ቀዳሚ ያደረገች ግብ አስቆጠረም። ካራስኪላ ለፓናማ ያቸነቷን ግብ ከረፍት በፊት አስቆጥሮ 47ተኛው ደቃ ላይ ረፍት ወጡ። ሄሜኔዝ 92ኛው ደቃ ላይ ነው ግቧን አስቆጥሮ ባለዋንጫ ያደረጋቸው። ለየት ያለው ነገር ደግሞ በግማሽ ፍጻሜው ካናዳን ሁለት ለባዶ አሸንፋ ሜክሲኮ ለፍጻሜ ስትቀርብ ራውል ሄሜኔዝ በአንደኛውና ሰባ አምስተኛው ደቂቃ ላይ ግብ አስቆጥሮ ነበረ ለፍጻሜ ያበቃቸው። ስለዚህ በግማሽ ፍጻሜውና በፍጻሜው ጨዋታ አራት ግቦችን ለሜክሲኮ አስቆጥሮ አንዴ ለፍጻሜ እንዲደርሱ በፍጻሜው ደግሞ ዋንጫ እንዲያነሱ አድርጓቸዋል። እጅግ በጣም አስደናቂ ጊዜ ነው ከሀገረ ሜክሲኮ ጋር እያሳለፈ የሚገኘው። ትላንትና በኦሽኒያ ሀገራት መካከል የነበረ የዓለም ዋንጫ ተሳትፎን ለማረጋገጥ አንድ ጨዋታ ነበረ። ኒውዚላንድ የ2026 የአሜሪካ ሜክሲኮ፣ እና ካናዳ ዓለም ዋንጫ ውድድር ማለፏን ያረጋገጠችበት አጋጣሚ ነበረ። ኒውዚላንድ ከኒውካሊ ዲዮኒያ ጋር ያደረገችውን የኦሽኔ ሀገራት የዓለም ዋንጫ የማጣሪያ ጨዋታ ሶስት ለምንም በሆነ ውጤት ነው ማሸነፍ የቻለችው። ይህንም ተከትሎ ከጃፓን በመከተል የዓለም ዋንጫ ትኬትን የቆረጠች ሁለተኛው ሀገር ሆናለች ማለት ነው። በድምሩ አምስት ሀገራት ኖሩ ማለት ነው። አዘጋጆቹ አሜሪካ፣ ሜክሲኮ፣ ካናዳን ደምረን ጃፓንና እና ኒውዚላንድ ስንደምር አምስት ሀገራት ደረሱ ማለት ነው። አርባ ስምንት ሀገራት እንደሚሳተፉ ይታወቃል። በ2026ቱ በአሜሪካ ሜክሲኮ እና ካናዳ አዘጋጅነት የዓለም ዋንጫና አርባ ሦስቱ ሀገራት በቀጣይ የሚለዩ ነው የሚሆነው። ኒውዚላንድ ለ ዓለም ዋንጫ ለማለፍ የመጀመሪያ ጨዋታዋን ከፊጂ ጋር አድርጋ ሰባት ለባዶ አሸነፋ ነው። ኒው ካሊያ ዲዮኒያን ትላንት ሶስት ለባዶ አሸነፋ ማለፏን እያረጋገጠችው። በሀገራት ደረጃ 2025 ዘንድሮ ክረምት ላይ የሚጠበቅ አንድ ግዙፍ ውድድር አለ። በስዊዘርላንድ አስተናጋጅነት ነው የሚካሄደው። ዛሬ ላይ ሆነን ውድ ቤተሰቦቻችን ከመቶ ቀናት በኋላ በአውሮፓ የሴቶች የአውሮፓ ዋንጫ ይደረጋል። ተጠባቂ ውድድሮች ውስጥ አንደኛው ነው። መቶ ያህል ቀናቶች ይቀሩታል ይህ ውድድር በይፋ ሊጀመር። ቶማስ ቲዩሄል የእንግሊዝ ብሔራዊ ቡድን አሰልጣኝ፣ ጁድ ቤሊንግሃም በእንግሊዝ ብሔራዊ ቡድን ውስጥ ስላለው ሚና ተጠይቀው ነበረ። ቁልፍ ተጫዋቻችን ነው እናም ቁልፍ ተጫዋች ሆኖ ይቀጥላል። አሁን የሱን ይበልጥ የተሻለ አቋም ለማግኘት የቡድኑ መዋቅር ላይ፣ ቦታ አሰጣጥ ላይ መስራት የእኛ ኃላፊነት ነው። ስለዚህ ጁድ ቤሊንግሃም ለቡድን ቁልፍ ተጫዋች ስለሆነ እሱ ላይ የተመሰረቱ ጨዋታዎችን እናደርጋለን ብለዋል። በተለይም ለሊዩስ ማይል ስኬሌ አሲስት ካደረገ በኋላ አሲስት ያደረገበት መንገድ በበርካቶች ዘንድ እንዲወደስ እንዲደነቅ ያደረገው አጋጣሚ ነበረ። ሁሉም የተጋጣሚ ቡድን ያለ በህንያ ተጫዋቾች ከኳስ ጀርባ ነበሩና በዛ ሁላ መንገድ መሬት ለመሬት ማይል ሊዩስ ስኬሊን ከበረኛው ጋር ያገናኘበት መንገድ ልዩ እንደነበረ እኛም በጨዋታው ማግስት ደርሰናችሁ ነበረ። ሜምፊስ ዴፓይ የኒዘርላንድ የምንጊዜም ከፍተኛ ግብ አስቆጣሪ ለመሆን ሶስት ግብ ብቻ እንደቀረው ነግረናችኋል። የሚበለጠው በቀድሞ አርሰናል እና ማንቸስተር ዩናይትድ ፌኖርድ ተጫዋች ሩቨን ቫን ፐርሲ ነው። 50 ግቦች አሉት። የምንጊዜም ከፍተኛው ግብ አስቆጣሪ የኔዘርላንድ እሱ ነው። ሜምፊስ ዴፓ 47 ተደርሷል። ቀሪ 3 እግቦችን ካስቆጠረ ከሩቨን ቫምፐርስ ይስተካከላል። ቀሪ አራት እግቦችን ነው የሚያስቆጥር ከሆነ ደግሞ የኔዘርላንድ የምንጊዜም ከፍተኛ ግብ አስቆጣሪ መሆን ይችላል። ቁጥሮችን ካነሳን ክርስቲያኖ ሮናልዶ አሁን ላይ 840 ጨዋታዎችን ማሸነፍ ችሏል። በእግር ኳስ ታሪክ ይሄን ያህል ጨዋታ ያሸነፈ አንድም ተጫዋች አናገኝምና የመጀመሪያው ተጫዋች ያደርገዋል። በብሔራዊ ቡድን ከ132 በላይ ጨዋታዎችን በማስመዝገብ የዓለም የድንቃድንቅ መዝገብ ላይ መመዝገቡን ትላንት በነበረን የስፖርት የመረጃ ክፍለ ጊዜ ነገረናችሁ ነበር። ላሚን ያማል እና ኬሊያን መባፔ ለአራተኛ ጊዜ ተገናኝተዋል። አራተኛው የተገናኙት በኔሽንስ ሊግ ፈረንሳይ ከስፔን በግማሽ ፍጻሜ ስለሚፋለሙ ነው። ካስታወሳችሁ በ ጀርመን ኒሮ 2024 ላይ ሴሚ ፋይናል ላይ ተገናኝተው ስፔን አሸንፋ አልፋ ነበረ። በወቅቱ ላሚን ያማል እጅግ በጣም አስደናቂ ኳስ ነበረ ከፍጹም ቅጣት የምትመምቻው ሳጠን ውጭ ያስቆጠረባቸው። ከዛ በኋላ በላሊጋው በኤል ክላሲኮ አራት ግቦችን ሲያስቆጥሩ ላሚን ያማል ድንቅ ነበረም ኬሊያን ምባፔ በዛም ጨዋታ ተሸንፏል። ከዛ ውጪ በአረቡ ዓለም ሄደው ባደረጉት የስፔን ሱፐር ካፕ የፍጻሜ ጨዋታ ላይ ባርሴሎና ድል አድርጎ በሰፊ ግብ ልዩነት ሲያሸንፍ ላሚን ያማልም አሁንም ኬሊያን መባፔን ያሸንፎታል ማለት ነው። ቀጣይ ለአራተኛ ጊዜ ይገናኛሉ። በሶስቱ ግንኙነት ግን የላሚን ያማል የበላይነት ነበረ። ላሚን ያማል በኔሽንስ ሊግም ግብ አስቆጥሯል ኔዘርላንድ ላይ ኔዘርላንድ ላይ ግብ ማስቆጠሩን ተከትሎ 17 ዓመት ከ253 ቀን በኔሽንስ ሊግ ግብ ያስቆጠረ እጅግ በጣም በእድሜ ትንሹም ተጫዋች መሆን የቻለበት ነው። ሌላኛው ስፔናዊ እጅግ በጣም አስደናቂ ተጫዋች ሚካኤል አርባል ለስፔን ብሔራዊ ቡድን 16 ጨዋታዎችን በቋሚነት ጀምሮ 15 ግቦችን አስቆጥሮላቸዋል። ብዙም የተዘመረለት ተጫዋች አይደለም። በሪያል ሶሴዳድ ይገኛል። ምናልባት ዩናይትድን ያስታውሱታል። በኤሮፕ ሊግ በፍጹም ቅጣት ምት ዩናይትድ ላይ ግብ አስቆጥሮባቸው ነበረ። ይህ ተጫዋች ግን በስፔን ብሔራዊ ቡድን ያልተዘመረለት ግን በጣም አስደናቂ ተጫዋች ነው። ሚኬል ኦሊሴም ከፖል ላቤሌ ፖግባ 2018 በኋላ ለፈረንሳይ ብሔራዊ ቡድን ከቅጣት ምት በቀጥታ ገቢ ያስቆጠረ የመጀመሪያው ተጫዋች ሆኗል። 2018 አሁን 2025 ላይ ነንና ኦልሞስት፣ ከሰባት ዓመት በኋላ ነው ይሄንን በፈረንሳይ ብሔራዊ ቡድን የተመለከት ነው። ግን ማስቆጠር ብቻ አይደለም፣ በተለይም ክሮሽያን እስከ ፍጹም ቅጣት ምት ወስደው ባሸነፉበት ጨዋታ ላይ ወደ ጨዋታው እንዲመለሱ ያደረገውን የመጀመሪያ ግብ አስቆጠረላቸው። ከዛ በኋላ ኡስማን ዴምቤሌ ላስቆጠረውም ግብ ድንቅ አሲስት አድርጎ ነበረ። ጨዋታውን መገልበጥ መገለበጥ የቻሉትና ወደ ፍጹም ቅጣት ምት የወሰዱት በቀጣይ ከስፔን ብሔራዊ ቡድን ጋር በግማሽ ፍጻሜ የሚፋለሙ ይሆናል። በኮንካካፍ የኔሽንስ ሊግ ጨዋታ የደረጃ ጨዋታ ሁለት ለአንድ የአሜሪካ ብሔራዊ ቡድን በካናዳ መሸነፉን ነግረናችሁ ነበረና። አሜሪካ ከቀናት በፊት በፓናማ ተሸነፋም ከፍጻሜ ጨዋታ ውጭ ሆነች። እንደዚሁም በደረጃ ሰንጠረዡ ሶስተኛ መሆን የምትችልበትን እድል አልተጠቀመችም። ማውሪሲዮ ፖቼቲኖ ደጋፊዎች መታገስ አለባቸው ግን እያሉ ይገኛሉ። አሁን መሸነፋችን ጥሩ ነው ያሉት ፖቼቲኖ እስከ ዓለም ዋንጫ ነገሮችን ለማስተካከል በቂ ጊዜ ይሰጠናል። የኮንካካፍ ኔሽንስ ሊግ ውድድር ከተጀመረ ወዲህ በተከታታይ አሸናፊ የነበረችው አሜሪካ በዚህ ዓመት ግን ይህ ነገር ሳይቀናት ነው የቀረውና ፖቼቲኖ መሸነፋችን ለዓለም ዋንጫ ያሉብንን ነገሮች እንድንገመግም ራሳችንን በደንብ እንድናይ ያደርገናል፣ በቂ ጊዜ የሚሰጠናል፣ ደጋፊዎች መታገስ አለባቸው ብለዋል። የብራዚል ብሔራዊ ቡድን የፊት መስመር ተጫዋች ራፊኒያ ቡድናቸው ከአርጀንቲና ጋር በሚያደርጉት ጨዋታ አርጀንቲናን ለማሸነፍ አቅም እንዳላቸው ገልጿል። አርጀንቲናን እናሸንፋለን ሲል የገለጸው ራፊኒያ ሜዳ ላይም ከሜዳ ውጪ ለማሸነፍ የአእምሮ ጥንካሬኛ ጋለ ብሏል። በጨዋታው ግብ አስቆጥራለሁ ሲል ለፍልሚያው ዝግጁ መሆኑን ያስረዳው ራፊኒያ እነሱን መቅጣት አለብን ብሏል። የአርጀንቲናና ብራዚል ተጠባቂ የዓለም ዋንጫ መርሃ ግብር በኢትዮጵያን ኦልሞስት ማክሰኞ ሊሆን ሰዓታት ሲቀሩት የሚደረግ ጨዋታ ነው። የወቅቱ የዓለም ሻምፒዮን አርጀንቲና ጨዋታውን ማሸነፍ ወይም አቻ መውጣት ወደ ዓለም ዋንጫው በቀጥታ እንድታመራና ቀጣዩ ዓለም ዋንጫ ተሳታፊ ሀገር ማን እንደሆነ እንድናውቅ ያረዳናል። ብራዚል ደግሞ በቀጣዩ ዓለም ዋንጫ ለማሳተፍ በምታደርገው ጥረት ላይ ጥሩ ውጤትን ማስመዝገብ ከፈለገች ጨዋታውን ማሸነፍ ይጠበቅባታል። ሀገራት ደረጃ በጉጉት ከሚጠበቁ ጨዋታዎች እንደሚታወቀው የብራዚልና የአርጀንቲና ተጫዋች ነው ያው ከዋክብቶቻቸው ያይዙም በእርግጥ በሊዮኔል ሜሲ በጉዳት ምክንያት ኔማር ጁኒየርም እንዲሁ በጉዳት ምክንያት በሁለቱም ብሔራዊ ቡድኖች ባይኖሩም፣ በሁለቱም ብሔራዊ ቡድኖች ግን በጣም አስደናቂ አስደናቂ የሚባሉ ተጫዋቾች አሉ። በአርጀንቲና ዩሊያና ልቫሬዝ፣ በብራዚል ራፊኒያ ነሮድሪጎ በርከት ያሉ ከዋክብቶች አሉ በሁለቱም ቡድኖች። ዛሬ በጉጉት የሚጠበቅ መርሃ ግብር ነው። በባርሴሎና መሪነት የቀጠለው የስፔን ላሊጋ የ2425 የውድድር ዘመን የወር መጋቢት የወሩ ምርጥ አሰልጣኝ ይፋ ተደርጓል። በዚህ መሰረት የባርሴሎና ዋና አሰልጣኝ ሃንሲ ፍሊክ የስፔን ላሊጋ የወረሃ መጋቢት የወሩ ምርጥ አሰልጣኝ በመሆን መመረጥ ችለዋል። አሰልጣኝ ሃንሲ ፍሊክ በወሩ ባርሴሎና እየመሩ ያደረጓቸውን ሁለት ጨዋታዎች በማሸነፍ ሊጉን በመምራት ላይ ይገኛሉ። ጀርመን አሰልጣኝ ሃንሲ ፍሊክ በዘንድሮ የውድድር ዘመን ለአራተኛ ጊዜ የላሊጋው የወሩ ምርጥ አሰልጣኝም ተብለው እንደዚሁ ተመርጠዋል። በሪያለ ማድሪድ ቤት በጣም አስደናቂ ጊዜን አሳልፎ የአሰልጣኝ ካርሎን ቹሩቲንም የፍሎረንቲኖ ፔሬዝንም ቀለቤ ሳበና በቡድኑ እንዲቆይ በማሳመን ሂደት ላይ ጨርሰው ቀጣይ ከኢንተርናሽናል ቤክ በኋላ ኮንትራት ሊያስፈርሙት ያዘጋጁት ራውላ ሴንሲዮ ለስፔን ብሔራዊ ቡድን ለመጀመሪያ ጊዜ ቢጠራም ዴላ ፎንቴ አንድም ደቂቃ ሳያጫውቱት ወደ ክለብ ሪያለ ማድሪድ እንደሚመለስ እንደዚሁ ተረጋግጧል። ቶትናም ሆትስፐርሶች ከተጫዋቻቸው ቤንታንኩር ጋር ድርድር ላይ መሆናቸው ተረጋግጧል። ቤንታንኩር እስከ 2026 ኮንትራቱን እንዲያራዝምላቸው ይፈልጋሉ። በኤስ ሚላን ይፈለጋል ይህ ተጫዋች በተለይም ደግሞ በአውሮፓ ትልቅ ክለቦችም ፍላጎት እንዳለ ይታወቃል። እዚህ ተጫዋች ላይና እስከ 2026 ኮንትራቱን እንዲያራዝምላቸው ንግግሮችን እያደረጉ ነው ተብሏል። ሌላኛው 2028 የአውሮፓ ዋንጫ አዘጋጅ ሀገር እንግሊዝና አየርላንድ እንደሆኑ ይታወቃሉ። የአስቶን ቪላው የተከላካይ ስፍራ ተጫዋች ታይረን ሚንግስ በቀጣይ እንግሊዝ ለምታዘጋጀው የአውሮፓ ዋንጫ የቦርድ አባል ሆኖ እንደሚመረጠ ተረጋግጧል። ስለዚህ ታይረን ሚንግስ በቀጣይ እንግሊዝ በምታዘጋጀው የዓለም ዋንጫ ላይ የቦርድ አባል እንደሚሆን ነው ይፋ የተደረገው። በአንድ የፕሪሚየር ሊግ ሲዝን ብዙ ጊዜ አስር ሲደመር አሲስቶችን በማድረግ ኬቨን ደብሮይነ ለስድስት ተከታታይ ጊዜ አድርጎታል፣ ወይም ስድስት ጊዜ ይህንን አጋጣሚ ነበረው። ሳላ በስድስት የውድድር ካላንደሮች ላይ አድርጓል። ሴስክ ፋብሪጋስ በተመሳይ ስድስት ጊዜ ይህንን አድርጓል። ቤልጂየም አማካኝ ደብሮይነ በዚህ ሲዝን ተጨማሪ አራት አሲስቶችን ማድረግ ከቻለ ሰባተኛ የውድድር ዓመት አስር ሲደመር አሲስቶችን ማድረግ ይችላል፣ አዲስ ክብሮሰንም ማስመዝገብ ይችላል። በግሉ ያደርጓል በቀሩት ዘጠኝ ጨዋታዎች ላይ ግን አራትና ከዛ በላይ አሲስቶች ያስፈልጉታል። የከቨን ደብሮኒያን ጉዳይ በተመለከተ ምናልባት የምሽት መረጃችንን ከተከታተላችሁት ከዚህ በኋላ በሲቲ ቤት የማይቀጥልበት እድል ሰፊ መሆኑን ተከትሎ ወኪሉ ለማድሪድ አቅርቦት ማድሪዶች ግን ፍላጎት እንደሌላቸውም በቀጥታ አሳውቀው ነበረም። አሁን ወኪሉ እንግዲህ አስቀድሞ ከተደራደረው ሳንዲያጎ ጋር ተጨማሪ ውይይቶችን ያደርጋል ተብሎ ይጠበቃል። የአሜሪካው ሜጀር ሊግ ሶከር ክለብ ኬቨን ደብሮናን በተመለከተም ከወኪሉ ጋር መነጋገሩ ይታወቃል። በነጻ ወኪል ይህ ተጫዋች ሲቲን በቀጣይ ክረምት ላይም እንደዚሁ እንደሚለቅ ነው እየተዘገበ የሚገኘው። ከሊቨርፑል ጋር በተያያዘም ሊቨርፑሎች የሚያመጧቸው ተጫዋቾች በክረምት ይጠበቃሉ። በርከት ያሉ ተጫዋቾችን እንደ ማምጣታቸው መጠን ቡድን ውስጥ በቂ ግልጋሎት የማይሰጡና የደሞዝ ሁኔታውን ለማስተካከል የክለቡን ወጪና ገቢንም ባላንስ ለማድረግ የሚለቋቸው ተጫዋቾች አሉ። በተለይም የበርነማውዙን ሜሎስ ኬርኪዝን ለማምጣት በሚደረገው ጥረት ላይ ለበርንማውዝ ቤንዶክን ለማቅረብ ዕቅድ እንዳላቸው እየተዘገበ ይገኛል። ገንዘብ ሲደመር ቤንዶክ፣ ቀጣይ ሜሎስ ኬርኪዝን ከበርንማውዝ ለማምጣት በሊቨርፑል በኩል የተያዘው ዕቅድ ነው። የትሪንት አሌክሳንደር አርኖልድን ጉዳይ በተመለከተ ማርካ አንድ መረጃን ዛሬ በፊት ገጹ ላይ ይዞት ወጥቷል። ዛሬ በታተመው የማርካ ጋዜጣ ላይ እንደውም በቀጥታ ያሉት የሊቨርፑል ደጋፊዎች ከዚህ በኋላ የአርኖልድን ፊርማ ባይጠብቁት ይሻላል፣ ተጫዋቹ ማድሪድን መቀላቀል ከፈለገም ሰነባብቷል። ከዚህ በኋላ ለሊቨርፑል ፊርማውን አኑሮ የሚጫወትበትም ምንም አጋጣሚ አይፈጠርም ነው ያለው ማርካ። በቀጣይ ተጫዋቹን በነጩ መለያ እንደምንመለከተውም ዘግቧል። በእርግጥ ይህ መረጃ በጊዜ ሂደት እንግዲህ በርካቶችም እያረጋገጡት የመጡት መረጃ ይመስላል በሰሞኑ ትልቅ መነጋገር የነበረው ቱርክና ሃንጋሪ መካከል በነበረ ጨዋታ እንግዲህ አርዳ ጉለርና የሊቨርፑል ዶሚኒክ ሶቦስላይ መካከል የተፈጠረው ግርግር ነበረ በምስሉ ላይ እንደምትመለከቱት አርዳ ጉለር እንግዲህ ዝም እንዲል በምልክት እያሳየው ነበረ ለዶሚኒክ ሶቦስላይ ይህን ያየው ዶሚኒክ ሶቦስላይ ይህን ምስል በለጠፈው አርዳ ጉለር የሀሳብ መስጫ ሳጥን ስር ገብቶ አርዳጉለር በዚህ ዓመት በሙሉ የተጫወተውን ደቂቃ ለጥፎት እንግዲህ መነጋገሪያነቱ እንደቀጠለ ነው። የሊቨርፑልና እንደዚሁም የተጫዋቹ ደጋፊዎች እርስ በርስ ከሚያደረጉ ሽኩቻ ውጪ ዶሚኒክ ሴቦስ ላይ ደግሞ ለአርዳጉለር የተጫወተበትን ደቂቃ በመጻፍ ሸንቁጦታል። በዘንድሮ የኔሽንስ ሊግ ጨዋታ ላይም በአማካይ ሲሰላ እንደ ዶሚኒክ ሴቦስ ላይ ከፍተኛ ሬቲንግ በአጠቃላይ አገኘ ተጫዋች የለም። ወደ ስምንት ነጥብ ዜሮ አራት አግኝቷል በአማካይ በጨዋታ በተመሳሳይ የዘንድሮ የኔሽንስ ሊግ ጨዋታ ላይ እንደ ዶሚኒክ ሴቦዝ ላይ ብዙ የግብ ዕድሎችን የፈጠረ ተጫዋች አናገኝም። ወደ ሰባት የሚጠጉ የግብ ዕድሎችን ፈጥሯል። ምንም እንኳን ሀገሩ በቱርክ በደርሶ መልስ ስድስት ለአንድ ብትሸነፍም ከሊቨርፑል ጋር በተያያዘ የቀድሞ የሊቨርፑል ተጫዋች የነበረው ቪግናል ግሪጎሪ ስለ ሊቨርፑል መጪው ክረምት ሀሳቡን አጋርቷል። በእርግጥ አዲስ ተጫዋቾች መምጣት አለባቸውም። የአሁኑ ቡድን ብዙ እድሳት ይፈልጋል ይህ በጣም አስፈላጊና በጣም አስፈላጊውም ነገር ነው ብሏል። የእግር ኳስ ክለብ አካል ነው ሪቻርድ ሂውስ በዝውውር መስኮቱ ላይ ምርጥ ስራ እንደሚሰራና ስራም እንደሚበዛበት እርግጠኛ ነኝ። በቀጣይ ክረምት ክለቤ ትልልቅ ተጫዎችን ሲያመጣ መመልከትን እሻለው ብሏል። ፈረንሳዊ የአርሰናል የኋላ ደጀን ዊሊያም ሳሊባ በአርሰናል ቤት የሚያቆይ የ2027 ድረስ ኮንትራት አለው። አሁን ደግሞ አንድሪያ ቤርታ ኮንትራቱን እስከ 2030 እንዲያራዝሙ ስራ ተሰጥቷቸዋል። ዛሬ 24ኛ ዓመቱን እያከበረ ይገኛል ዊልያም ሳሊባ። ሀገሩ ፈረንሳይም ለዩኤፋ ኔሽንስ ሊግ ግማሽ ፍጻሜ ያልፋለች፣ በሙሉ ጤንነት ወደ አርሰናል እንደሚመለስ ተረጋግጧል። የተጫዋቹ ለአርሰናል ስጋት የሆነው በሪያል ማድሪድ መፈለጉ ነው። መድፈኞቹ ታሪክ 50 ፕሪሚየር ሊግ ድሎች ላይ የደረሰ ፈጣኑ ተጫዋች ሳሊባ እንደሆነ ይታወቃል። በአንድ የፕሪሚየር ሊግ ሲዝን ምንም ደቂቃ ሳታልፈው ሙሉ የተጫወተ ተከላካይ እሱ ነበረ። ዘጠና ሁለት ጨዋታ አርባ ክሊን ሺት፣ ስድስት ግቦችም እንዲሁ ማስቆጠር ችሏል። ምን ያህል ወሳኝ ተጫዋች እንደሆነ እንዳውም የዘ አትሌቲክ መረጃ ከሳሌባ ጋር በተያያዘ በፕሪሚየር ሊጉ ራሱ የሱን ያህል ደቂቃ የተጫወተ ተጫዋች አናገኝም። ዘንድሮ በፕሪሚየር ሊጉ ዊሊያም ሳሊባ ወደ 2366 ያህል ደቂቃዎችን ተጫውቷል። የዊሊያም ሳሊባን ካየን በአርሰናል ቤት እጅግ በጣም አስደናቂ የሚባል ጊዜን እያሳለፈ ነው። በዛ ላይ ኮንትራቱን ማራዘም በአርሰናል ቤት ከሪያል ማሪ ተጫዋች ለመጠበቅ የሚደረገው ጥረት እንደቀጠለ ይገኛል። ቡካ ኦሳካ ከቀናቶች በኋላም ወደ መደበኛ ሙሉ ወደሚባለው ልምምድ ይመለሳል የተወሰኑ ልምምዶችን ትናንት አድርጓል ከዋናው ቡድን ጋር በዚህም አርሰናሎች ለወራት የናፈቁት ነው ቡካ ኦሳካ በቅርቡ ሜዳ ላይ ይመለከቱታል ለአርሰናል ይሄ ለቡድኑ ጥሩ መተማመንን ይፈጥራል እየተባለ ነው በተለይም የአርሰናል ቤት የቡካዮሳካ መጎዳት ቡድኑን ማጥቃት ላይ በደንብ እንዳሳሰው ተመልክተናለን። የነ ካይ ሃቨርዝ የነ ጋብርኤል ጄሱስ መጎዳት እንዳለ ሆኖ ያው ጋብርኤል ማርቲኔሊ ተመልሷል። የሳካ ደግሞ ሞር ቡድኑን ጎድቶታል። አብዛኛው ማጥቃት የሚፈጸመው በሳካ በኩል ነው ተቃራኒ ቡድን ላይ እንደሚታወቀውና አሁን ላይ ተጫዋቹ መመለሱ በቡድኑ የራስ መተማመን ላይ ትልቅ ተጽዕኖ ይፈጥራል የተባለው በተለይም አርሰናሎች በጉጉት በሚጠብቁት የአውሮፓ ሻምፒዮንስ ሊግ መድረካቸው ላይ። አርሰናሎች ቀጣይ ክረምት የሚጠብቋቸው ነገሮች አሉ አጥቂ አሌክሳንደር ይሳክ 150 ሚሊዮን ሮ፣ ቤንጃሚን ሼሽኮ እንደዚሁም ቪክተር ጊዮኬሬስ 70 ሚሊዮን ሮ፣ ሁለቱም ቪክተር ኦስሜን 65 ሚሊዮን ሮ። ከዛ ውጪ ደግሞ በነፃ እንደ ጆናታን ዴቪድ ያለ ተጫዋች ይጠበቃል። የአርሰናል ደጋፊዎች ግን ከነኝ ውስጥ ማን ወደ ቡድኑ የሚመጣ ምርጫችሁን አድርሱን። አርሰናሎች ደግሞ በቀጣይ የሚጠብቋቸው ጨዋታዎች አሉ። በተለይም በብሔራዊ ቡድን ደረጃ ሀገራት ጨዋታ ሲያደርጉ ቀጣይ ተጫዋቾቻቸው በሰላም እንዲመጡላቸው እየተመኙ የሚመለከቱት ጨዋታ ውስጥ ማይልዩስ ስኬሌ፣ ዴክላን ራይስ፣ ቪክተር ኪቪየር እንደዚሁም ቶማስ ፓርቴ የአርሰናል ደጋፊዎች በቀጣይ ከብሔራዊ ቡድን የሚጠብቋቸው ተጫዋቾቻቸው ናቸው። በበርካታ ክለቦች ይፈለጋል። የአጥቂ ስፍራ ተጫዋች በኢንትራክ ፍራንክፈርት ቤት ዘንድሮ አስደናቂ ውድድር ዓመትን እያሳለፈ ይገኛል። በተለይም ኦማር ማርሙሽ የለቀቀውን ቦታ በጥሩ ሁኔታ የነካ የተካ ተጫዋች ነው። 21 ዓመቱ ነው። ይህን ተጫዋች ለማምጣት በርካታ ክለቦች ፍላጎት አላቸው። ኢኪቲኬን ሁጎ ኢቲኪኬን ለማስፈረም በሚደረገው ጥረት ላይ አርሰናል፣ ማንቸስተር ዩናይትድ ከፕሪሚየር ሊጉ በስፋት ስማቸውን እየሰማን ነው። ተጫዋቹ ትናንትና ከኢኤስፒኤን ጋር ቆይታ ነበረው። በዚህ ቆይታው ከልጅነቴ ጀምሮ የእንግሊዙን ክለብ ማንቸስተር ዩናይትድን እየደገፍኩ ነው ያደግኩት። በጣም ወዶ የፕሪሚየር ሊግ ክለብ ነው ብሏል። ይህ ለማንቸስተር ዩናይትድ ተጫዋቹን ለማግኘት ጥሩ አጋጣሚ ነው እየተባለ ነው። የኤኖስ የምልመላና የመደራደር አቅም ግን ማንቸስተር ዩናይትድ ቤት በዝውውር ጉዳይ እንዳይታሙ አድርጓቸዋል። ምንም ጥርጥር የለውም። በተለይም የኤኖስ እግር ኳሳዊ ጉዳዮችን መቆጣጠር በኋላ በማንቸስተር ዩናይትድ የተፈጸሙ ፊርማዎችን ከተመለከተን አሁን የቡድኑ ቁልፍ ተጫዋቾች ናቸው። ለአብነት ያክል ፓትሪክ ዶርጉን የመሰለ እጅግ በጣም አስደናቂ ተጫዋች በ25 ሚሊዮን ዩሮ ብቻ ነው ያመጡት ማንቸስተር ዩናይትዶችና ይህ ተጫዋች ወደ ማንቸስተር ዩናይትድ ከመጣ በኋላ ለሩበን አሞሪም በቦታው ላይ ትልቅ እፎይታን የሰጣቸው እንደዚህ አይነት ዝውውሮች ይጠበቃሉ፣ በማንቸስተር ዩናይትድ በኩል ምናልባት ለዩናይትድ ደጋፊዎች ቀጣይ ጨዋታን ለመመልከት ከስምንት ቀናት በኋላ ወይ ደግሞ በፈረንጆች አቆጣጠር ኤፕሪል አንድ ወደ ሲቲ ግራውንድ አቀንቶም ዕለታ ማክሰኞ ጨዋታ ይደረጋል። በነገራችን ላይ ከኢንተርናሽናል ብሬክ መጨረሻ በኋላ አሁን የፊታችን ቅዳሜና ሁድ በፕሪሜር ሊግ ጨዋታ አይደረግም፣ ውድ ቤተሰቦቻችን። በእንግሊዝ የሚደረገው የኤፍ ኤ ካፕ ጨዋታዎች ናቸው የሚደረጉት፣ የሩብ ፍጻሜ ጨዋታዎች ይደረጋሉ። ስለዚህ ምንም አይነት የፕሪሜር ሊግ ጨዋታን አንመለከተም። ፕሪሜር ሊጉን ለማየት ኤፕሪል አንደን መጠበቅ ይኖርብናል። ከዛ ውጭ ግን በስፔን በጀርመን፣ በጣሊያንና በፈረንሳይ ግን የሊግ ጨዋታዎች የሚደረጉ ነው የሚሆነውም። ተጫዋቾች በኢንተርናሽናል ብሬክ ራስማስ ሆይሉንድ እንዲሁ ክርስቲያን ኤሪክሰን ግብ አስቆጥሯል ኤሪክሰን ከግብ በተጨማሪ አሲስት አለው ፓትሪክ ዶርጉ ኑስር ማዝሪ አሲስት አለው ኦናና ክሊንሺት አለው ብሩኖ ፈርናንዴስ ከ120 በላይ ደቂቃዎችን በአንድ ጨዋታ የተጫወተ ተጫዋች ነው ስለዚህ ሆይሉንድ ክርስቲያን ኤሪክሰን እንደዚሁ ፓትሪክ ዶርጉ እና ብሩኖ ፈርናንዴስ ለማንቸስተር ዩናይትድ ብሔራዊ ግዳጃቸውን ያለ ጉዳት ጨርሰው ወደ ቡድኑ መመለሳቸው ተረጋግጧል በዩናይትድ እና በቼልሲ መካከል አዲስ ነገር የለም። ያው ቼልሲ ከፈለገ አምስት ሚሊዮን ዩሮን ከፍሎ ለዩናይትድ ተጫዋቹን መመለስ ይችላል። እስካሁን ግን ምንም ውሳኔ የለም። ማንቸስተር ዩናይትዶች አምስት ሚሊዮን ዩሮን ቼልሲ ከከፈለ በኋላ ጀደን ሳንቾን ወደ ቡድኑ ቢመለስም የማጫወት ምንም አይነት ፍላጎት የላቸውም በቀጥታ መሸጥ ነው የሚፈልጉትና ዩናይትዶች በቀጣይም ተጫዋቹን ለሌሎች ክለቦች ማቅረብ እንደቅድ ይዘውታል። ቼልሲዎችን በእርግጥ አስፈርሞት የአቋም ችግር ካለና አምስት ሚሊዮን ብሮ ለዩናይትድ መክፈል ሳይፈልጉ ኮንትራቱን ቋሚ ካደረጉት ራሱ በቀጥታ ለጀርመን ክለቦች ለገበያ ያቀርቡታል ተብሎ ነው የሚጠበቀው። ዩናይትድውያን በብሩኖ ፈርናንዴዝ በጣም እንደተደመሙ ነው እየገለጸው የሚገኙት አንድ አድማጫችን ግን በሀሳብ መስጫ ሳጥናችን ላይ ስለ ብሩኖ ፈርናንዴዝ ያለንን እንንገራችሁ። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ዘንድሮ ምንም ጥያቄ የለውም፣ ድንቅ ነበረ። ከሀገር ፖርቱጋል ጋርም የዴንማርክን ውጤት ቀልብሰው ወደ የፋይናንሽንስ ሊግ ሩብ ፍጻሜ ሲያልፉ የዴንማርክ ተጫዋች በራሱ መረብ ላይ ላስቆጠረው ግብ የብሩኖ ፈርናንዴዝ የማዕዘን ምት ኳስ ነበረች። ምክንያቱና ብሩኖ አሲስት ማድረግ ያስፈልጋል፣ ተቃራኒ ተጫዋች ራሱ ራሱ ላይ ግብ እንዲያስቆጥር። እንደ ብሩኖ ያለ ተጫዋች ብዙ ያስፈልገናል ብሏል። ዛሬ እኩለ ሌሊት 6 ሰዓት በሞሮኮ አልጃይዲድ ከተማ አልአብዱ ስቴዲየም ላይ የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ማለት ነው። አረንጓዴ መለያ ቢጫ ቁምጣና ቀይ ካሶትን ለብሰው ወደ ሜዳ ገብተው የጅቡቲ አቻቸውን ይገጥማሉ ጅቡቲዎች ሙሉ ሰማያዊ ለብሰው ይጫወታሉ ኢትዮጵያ ሶስት ነጥብ ጅቡቲ አንድ ነጥብ አላቸው እንግዲህ ሁለቱ ግርጌ ላይ ነው የሚገኙት አምስተኛና ስድስተኛ ይህ ጨዋታ በቀጥታ በሁሉም የክፍያ አማራጮች ይተላለፋል። ወይም የግብፅንና ኢትዮጵያ ብሔራዊ ቡድንን ባያችሁባቸው የተለያዩ አማራጮች ጨዋታውን መከታተል ትችላላችሁ። ከዛ ውጭ ናሚቢያ፣ ኢኳቶሪያል ጊኒ፣ ጊኒ ቢሳው ቡርኪና ፋሶ፣ ሴንትራል አፍሪካ ሪፐብሊክ ከማሊ እንደዚሁም ላይቤሪያ ከሳኦቶሜ ኤንድ ፕሪንሲፔ፣ አይቨሪ ኮስት ከናሚቢያ፣ ማዳጋስካር ከጋና፣ ኢትዮጵያ ከጅቡቲ ዛሬ ትልቅ የሚጠበቁ ጨዋታዎች ናቸው። የአውሮፓ እግር ኳስ ስለምትወዱ በዓለም ዋንጫ ማጣሪያ አውሮፓ ሉታኒያ ፊንላንድ እንግሊዝ ላቲቪ አልቤኒያ አንዱራ ፖላንድ ከማልታ ሳነማሪኖ ሮማኒያ እና ቦስኒያ ሄርዘጎቨኒያ ከቄጵሮስ የሚያደርጓቸው ጨዋታዎች ዛሬ ይጠበቃሉ። በእነኚህ ጨዋታዎች ዘና ፈታ በሉ። የኢንተርናሽናል ብሪክ ጨዋታዎች እንግዲህም ከነገ ይጠናቀቃሉ። ስለዚህ ተጫዋቾች ከሐሙስ ጀምሮ ወደ ክለቦቻቸው መመለስ ይጀምራሉ። አብዛኞች ክለቦች ግን ጀቶቻቸውን የግል ጀቶቻቸውን ልከው ተጫዋቾቻቸውን ወደ ቡድናቸው ለመመለስ ጥረት ያደርጋሉ። አንደኛው ባርሴሎና ነው። ራፊኒያና ሮናልድ አራሆን ከላቲን ወደ ስፔን ወስዶ ሐሙስ በሚደረገው ተስተካካይ በረሃ ገብረ ላይ ለማፋለም የላቲን ከተሞች ላይ ጀቶቻቸውን ማሳረፋቸውን ሰሞኑን ነግረናችሁ ነበረ። ከእኛ ጋር የነበራችሁትን በእውነት ከልብ እናመሰግናለን። ሀሳብ አስተታችሁን እንደ ሁል ጊዜው እንደ ግብአት ነው የምንጠቀመው። በዚህም ከልብ ነው የምናመሰግነው። ጥቂት ደቂቃዎችን ብቻ ቆይተን ተጨማሪ መረጃዎችን ይዘንላችሁ ለእናንተ እንመለሳለን። ሰብስክራይብ ማድረግ እንዳይረሳም፣ ሀሳብ አስተያየት፣ እንዲሁም ከወደዳችሁን ላይክ ለወዳጅ ዘመዶቻችሁ ደግሞ ይህን የስፖርት ቻናል ሼር በማድረግ አጋርነታችሁን እንድታሳዩን በክብሮት ጠይቀን የሁኑና፣ በቃን፣ መልካም ጊዜ